ዛሬ የምናየው አንድ ጽሁፍን መሰረት አድርገን ነው። በአፋር ክልል ኮንስትራክሽን ዘርፍ ውስጥ ስር የሰደደ ችግር አለ ስለሚለው ማለት ነው። እስቲ የጉዳዩን ጥልቀት አብረን እንመርመር። ጽሁፉ የሚጠቀመው አንድ በጣም ቀጥተኛና ከባድ አገላለጽ አለ። በአደባባይ የሚፈጸም ስርኮት ይለዋል። ይህ ቃል ብቻውን እውነት ለመናገር የጉዳዩን አሳሳቢነትና ምን ያህል በድፍረት የሚፈጸም ነገር እንደሆነ ቁልጭ አድርጎ ያሳያል። እሺ ታዲያ ይህ ጽሁፍ ስለ አፋር ኮንስትራክሽን ዘርፍ በትክክል ምን ይነግርናል? በምን አይነት መልኩ ነው የሚያስረዳው? እስኪ የቀረቡትን ነጥቦች አንድ በአንድ እንያቸው። እንግዲህ ጽሑፉ መጀመሪያ የሚያነሳው ነገር ችግሩ ምን ያህል ሥር እየሰደደ መሆኑኑ። ይሄ የዛሬ ወይ የትላንት ጉዳይ አይደለም፣ ለረጅም ጊዜ የቆየና የተንሰራፋ ብልሹ አሰራር ነው እያለ ነው የሚያብራራው። እስቲ አስቡት፣ ለ33 ዓመታት። አዎ ጽሑፉ ላይ የተቀመጠው ነው፣ ለ33 ዓመታት የዘለቀ ብልሹ አሰራር ኤ ማለት እኮ አንድ ሙሉ ትውልድ ነው። ይህ ቁጥር ብቻውን የችግሩን ጥልቀት ምን ያህል እንደሆነ በቂ አመላካች ነው። እዚህ ጋ ደግሞ ከሚያስገርሙት የጽሑፉ ፍሬ ነገሮች አንዱን እናገኛለን። ይህንን ብልሹ አሰራር የሚገልጸው እንደ አንድ የተደራጀ የቤተሰብ መረብ ነው። በቃ አባት የቢሮ ኃላፊ ሲሆን ልጁ ኮንትራክተር ነው። ባል ኃላፊ ከሆነ ሚስት ኮንትራክተር፣ ታላቅ ወንድም ኃላፊ፣ ታናሽ ወንድም አስመጪ። ጽሑፉ የሚስለው ምስል በቃ በዘመድ አዝማት ተይዞ ለሌሎች ዝግ የሆነ ስርዓት መኖሩን ነው። ታዲያ ይሄ የቤተሰብ መረብ በተግባር እንዴት ነው የሚሰራው? አሰራሩ ምን ይመስላል? ይኸው ወደ ሁለተኛው ነጥባችን ይመራናል። የሙስናው መዋቅር። ጽሑፉ ይህ ሥርዓት ከጀርባው ያለው አሰራር ምን እንደሚመስል በዝርዝር ያስቀምጣል። እዚህ ላይ ጽሑፉ በሁለት ፍጹም ተቃራኒ ሥርዓቶች መካከል ያለውን ልዩነት ቁልጭ አድርጎ ያሳያል። በአንድ በኩል መሆን ያለበት ፍትሃዊ ሂደት አለ አይደል? ህዝባዊ ጨረታ፣ ተወዳዳሪ ዋጋ፣ ግልጽነት፣ እነዚህ ሁሉ። በሌላ በኩል ደግሞ ጽሁፉ የሚገልጸው አስቀድሞ የተበላው ቁቦ ይወለበት፣ ጨረታዎች የተደለደሉበትና እውነተኛ ተወዳዳሪዎች ከጨዋታ ውጪ የሚደረጉበት ስርዓት ነው። እሺ ሂደቱ እንዴት ነው የሚሰራው? ጽሁፉ እንደሚለው ስቴፕ በስቴፕ ነው የሚሄደው። መጀመሪያ ፕሮጀክት ይፈተራል። ከዛስ ኮንትራቱ በድብቅ ለቤተሰብ ወይም ለቅርብ ሰው ይመደባል። ከዚያም በጀቱ እንዲጋነን ይደረጋል። ይሄ ሁሉ ካለቀ በኋላ ነው ለይስሙላ ጨረታ የሚወጣው። አሸናፊው ግን ቀድሞውኑ ይታወቀዋል። መጨረሻ ላይ ምንድን ነው የሚሆነው? ገንዘቡ ይወሰዳል፣ ፕሮጀክቶቹ ደግሞ ሳይጠናቀቁ ይቀራሉ። እሺ ከዚህ ሁሉ ነገር ጀርባ እነማን ናቸው ያሉት? የተገኘውስ የሀብት መጠን ምን ያህል ነው? ይሄ ወደ ሦስተኛው ነጥባችን ያመራናል፣ ተዋኒዎቹና የዝርፊያው መጠን። ጽሑፉ አንድ በጣም አስደንጋጭ ምሳሌ ይጠቅሳል። በሰመራ ከተማ የ15 ዓመት ታዳጊ 18 የ15 ዓመት ታዳጊ የ80 ሚሊዮን ብር ቪላ ባለቤት ሆኖ እንደተገኘ ይገልጻል። ይህ እንግዲህ የተከማቸው ሀብት ምን ያህል ጣሪያ እንደነካ የሚያሳይ ነው ይላል ጽሑፉ። ስለ በጀት ንረቱ ስናነሳ ደግሞ ጽሑፉ የሚለው 10 ሚሊዮን ብር የማስወጣ ፕሮጀክት በጀቱ ወደ 30 ሚሊዮን ብር ይተመናል፣ ማለትም በሶስት እጥፍ ይነፋል ማለት ነው። ታዲያ የውሉ ገንዘብ ወዴት ሄደ ነው? ጽሑፉ እንደሚገልጸው ይሄ ሀብት በሰመራና በአዋሽ ከተሞች ወደሚገኙ ግዙፍ ቪላዎች፣ ፋብሪካዎች፣ ሆቴሎች እና የገበያ አዳራሾች ይቀየራል። እንዲያውም ከአገር አልፎ ዱባይ፣ ቱርክና ጅቡቲ ድረስ ኢንቨስትመንቶች ላይ እንደዋለ ነው የሚጠቀሰው። ያው የጉዳዩን ድፍረት ለማሳየት ጽሑፉ አንድ ጠንካራ አባባል ይጠቀማል። ከማንም አልደበቁተም ይፎካከሩበታል ይላል። ይህ ማለት ምን ማለት ነው? የተከማቸው ሀብት በግልጽ የሚታይና እንዲያውም አንዱ ከሌላው ጋር የሚፎካከርበት ርዕስ ሆኗል ማለት ነው። እሺ፣ ይህ ሁሉ ነገር ሲሆን ተጎጂዎቹ እነማን ናቸው? ጽሑፉ የሥርዓቱ አሉታ የተጽዕኖ በማን ላይ እንደሚያርፍ በግልጽ ያስቀምጣል። ከገበያ የተገፉት ሕጋዊ ኮንትራክተሮች ፍትሕ አጣን፣ ወዴት እንሄድ? የሚል የድረሱልን ጥሪ እንደሚያሰሙ ጽሑፉ ይጠቅሳል። ይህ በዘርፉ በቅንነት ለመስራት የሚፈልጉ ነገር ግን እድሉን ያላገኙ ወገኖች ያሉበትን የተስፋ መቁረጥ ስሜት ነው የሚያሳየው። እንግዲህ ጽሑፉ ተጎጂዎቹን በሶስት ዋና ዋና ክፍሎች ነው የሚከፍላቸው። የመጀመሪያውና ዋነኛው ተጎጂ ባልተጠናቀቁ ፕሮጀክቶች ምክንያት አገልግሎት ያጣው ሕዝብ ራሱ ነው። ሁለተኛ ደግሞ ፍትሃዊ የውድድር ሜዳ ስለሌለ ከስራዎች የሆኑ ሕጋዊ ኮንስትራክተሮች ናቸው። ሶስተኛ ለነሱ ተብለው የተፈጠሩ እድሎች በሌሎች ስለሚወሰዱባቸው ስርዓት የሆኑ ወጣቶች ናቸው። ጽሑፉ እዚህ ላይ አንድ በጣም አሳዛኝ ምሳሌ ያነሳል። መንግሥት ሥራ ጠኘትን ለመቀነስ ብሎ ያደራጃቸው ወጣቶች እድል እንኳን በባለሥልጣናት ቤተሰቦች እንደሚቀማ ነው የሚናገረው። ለእነዚህ ወጣቶች የታሰበውን ሥራ የባለሥልጣን ቤተሰቦች ራሳቸው ፍቃድ አውጥተው ይወስዱባቸዋል ይላል። እሺ፣ አሁን ወደ መጨረሻውና ምናልባቱም ወሳኙ ጥያቄ እንደርሳለን። ይህ ሁሉ ነገር ሲሆን ለምንድን ነው ተጠያቂነት የሌለው? ጽሑፉ ለምን ማንም ተጠያቂ አይሆንም ያብራራል። በሥርዓቱ ውስጥ ፍትሕ መፈለግ ለምን ከንቱ እንደሆነ ለማሳየት ጽሑፉ አባቱ ዳኛ ልጁ ቀማኛ የሚለውን የታወቀ ብሂል ያስታውሰናል። በቃ መልእክቱ ግልጽ ነው። ፈራጁም ሆነ በዳዩ ከተመሳሳይ ወገን ከሆኑ ፍትሕ ሊኖር አይችልም ነው እንደ ጽሑፉ ከሆነ የተጠያቂነቱ ጦቱ ከኮንትራት ዝርፌ አልፎ በየዕለቱ የመንግሥት አሰራር ውስጥ ገብቷል። ለምሳሌ ባለሥልጣናት የራሳቸውን መኪና ለሚመሩት መስሪያ ቤት በውድ ዋጋ እንደሚያከራዩ፣ በሕዝብ ገንዘብ የሠሩትን ቪላ ለውጭ ድርጅቶች እንደሚያከራዩ፣ እንዲያውም የመንግሥት የልማት ድርጅቶች የእነሱ ግል ማሽነሪዎች ማከራያ እንደሆኑ ሁሉ ይዘረዝራል። በመጨረሻም የጉዳዩን ጥልቀት ለማሳየት ጽሑፉ በአፋር ህዝብ ዘንድ የሚታወቁትን ገጣሚ አሎያየን ይጠቅሳል እሳቸው የአፋር አመራሮች በልቶ አይጠግቡም ጠግበውም አለአግባብ የሚበሩት ምግብ ጀርማ ይሆናቸውም ብለዋል ይባላል ይህ አባባል እንግዲህ አይማይጠገብ ስግብግብነትንና ከድርጊታቸው ምንም አይነት መዘዝ እንደማይደርስባቸው ያለውን ህዝባዊ ግንዛቤ ነው የሚያሳየው እንግዲህ ይህንን ሁሉ ስናጠቃልል ጽሑፉም ያቀርበው መረጃ አንድ ወሳኝ ጥያቄ እንድንጠይቅ ያስገድደናል ይህ የተንሰራፋው የዝርፊያ ባህል ተብሎ የተገለጸው ነገር ከቀደለ የክልሉ ቀጣይ ጣፈንታ ምን ሊሆን ይችላል? ጽሑፉ ይህንን ጥያቄ ለአንባቢ ክፍት አድርጎ ነው የሚተወው።